በምን አይነት መንገድ ነው ታዲያ ጭንቀቶቻችን ልናራግፍ የምንችለው? ከራሳችን ላይ አስቀድመን ለምን እንደምንጨነቅ አሁን ሰው አትጨነቁ ምናምን ሲባል አንተ ትቀልዳለህ ምናምን ይላል ሰው። አለመጨነቅ ምናምን እንዴት ይችላል? ወጅ እኮ አይደለም። ማንም ወዶ የሚጨነቅ የለም። እኛም እንደዛ እያልን ያለ ነው ግን መፍትሄ አለው ነው። አለመጨነቅ ይቻላል ብትል ጭንቀት የሚባል ነገር አይኑር አይደለም። ልክ እንደ አባታችሁ ሆን ጸሎታችን ላይ ወደ ፈተና አታግባ ነው አይደል? ወደ ፈተና አታግባ ነው እንጂ ፈተና አይኑር ማለት አይደለም። እዚህ ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይ እና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል ነው። ገብቷል? እሳት ውስጥ ገብተን አትቃጠል ትችላለን፣ እንደ ሰለስቱ ደቂቅ። ጭንቀቱ አለ፣ የሚያስጨንቁ ነገሮች አሉ። ግን አለመጨነቅ ይቻላል። ያ ነው ፖይንቱ። ግን ሰው ወደ እጄ አይደለም ይላል። አዎ፣ ግን ብዙ ጊዜ ሰው የሚጨነቅበት ነገር ምንድን ነው? የመጀመሪያው የነገሮች መደራረብ ነው። ሰው መልቲታስኪንግ አይችልም። በቃ በአንድ ጊዜ ብዙ ነገር ማድረግ አይችልም። ለዛ ጭንቅላቴ ይወጣጠራል። ብዙ ምግብ እንደ መብላት ብለህ አስበው። ሰውነት የሚሰማ ስሜት አለ አይደል? አይችልም፣ ከአቅመ በላይ አስር እንጀራ መብላት ትችላል? አይከብድም። ሰውነትም አይችልም። አስር የተለያዩ ኢሾዎች እንደማለት ነው። አስር መፍታት ያለበት ህይወት ላይ የተለያዩ ኢሾዎች፣ ሁላችንም ተደራረብናል። ወይ ትምህርት ጉዳይ፣ ትምህርቱ እዚጋ ፌል ሲያደርግ በዚጋ ስራ ይበላሽ ይባል፣ አለቃ ይቆጣል። አለቃ ተቆጥቶ ቤት ስትገባ ከሚስት ጋር ወይ ከባልሽ ጋር ደና አደለም፣ ቤት ውስጥ ሰላም የለም፣ ወይ ልጅ ታሟል፣ ከዛ ምትከፍሎ የለም የቤት ክራይ። ይሄ ጭንቅላትን ሊያፈነዳ ነው የሚደርሰው። በጣም ብዙ ሰው ለጭንቀት የሚዳረገው በነገሮች መደራረብ ነው። አይምጣ ማለት አትችልም። ወደ በኋላ መፍትሄውን ስለምናየው ምክንያቶቹን ብቻ ነው እያየ መጀመሪያው፣ አሁን እንዳልኩ በቃ የነገሮች መደራረብ ነው። ሰው አናቱ አናቱ በቃ የተደራረበት የደራረበት ይመጣል። መሸከም አይችልም። ሰውነት ደካማ ነው። አንድ ጉዳይ ነው ትኩረት አድርገህ መስራት መችሉ ስራ ላይ የሆነ ስለ ስራህና ስለ ሚስትህ፣ ስለ ልጆች እና ስለ ቢክራይ ማሰብ አትችልም። መስራት ሁሉ አትችልም። መኖርም ይከብድህ ለዛ እና የነገሮች መደራረብ ነው የመጀመሪያው። ሌላው አሁን በጣም እየተስተዋላ ያለው የጭንቀት ምክንያት የሆነው ነገን መፍራት ነው። ይሄ በጣም ወጣቶች ላይ ያለው ምክንያቱም አሁን ያለንበት ሁኔታ ነገን እንድትፈራ ነው የሚያደርግ የሀገሪቱ ሁኔታ ሊሆን ይችላል። የዓለም ሁኔታ ወይዘሩ እየተፈጠረ ያለው ጉዳዮች፣ ጦርነቶቹ፣ ከዛ ስራ አጥነት፣ ወጣቱ ላይ እየደረሰ ያለው የወጣት ሞት መብዛቱ ምናምን አሁን ያስጨንቃል። ብዙ ወጣቶች ስራ እያገኙ አይደለም። ስለዚህ አሁን ተምሪ ምንድን ነው መሆኑ የሚል በጣም ብሷል። እናቴ እንዴት ነው የምጦሩ? ዘመኑ እንደ ድሮ አይደለም። በጣም ዘመኑ ከፍቷል። ሰው ጨካኝ ሆኗል። ኑሮ በጣም እየተወደደ ነው። እንዴት ነው ሰርቫይቭ ማድረገው? ይሄ በጣም ነው የሚያስጨንቀው በጣም ብዙ ወጣት ቲኔጀሮች፣ በጣም በተለይ ሃይስኩል እና ጊቢ ያሉ ተማሪዎች አሁን በጣም እየተጨነቁበት ያሉ እየተጠቁበት ያሉ ነገር ምንድን ነው መሆኑ? ምክንያቱም ሶሻል ሚዲያ ላይ ስገባ በእነሱ እድሜ ያለ ሰው አለ በቃ ጥሩ ሕይወት እየኖረ ምናምን፣ ከአንተ እድሜ በታች ያለ ሰው ሲኖር ታያለህ። አንተ አልጋ ላይ ተጋድመህ ስክሮል እያረክ ነው። ምንም የምትበላው መጠጠው የለም፣ ተስፋ የለም። ቤተሰብን እጦራለሁ ብለህ ከሀገር የወጣ ሰውዬ፣ ትምህርት ቤት የገባ ሰው ግን ምንም የለም። እና ያስፈራል። ምንድን ነው መሆነው እንጀራ ስንት ነው የገባው? ዘይት ስንት ነው የገባው? አደለ ምናልባት በቤተሰብ ስር ሆነው እንኳን ወጣቶቹ፣ እምልህ ደግሞ በቤተሰብ ስር ሆነን ነው የምንጨነቀው። ነገ መፍራት፣ ምን አይነት ዘመን ነው የሚመጣው? ከዛ ትሰማለህ፣ በቃ እንደዚህ እንደዚህ ትንቢት ሊፈጸም ነው ምናምን። የሚሰሩ ደግሞ አደለ በዩቱዩቡ ለህብር ብለው የሚሰሩ ደግሞ ብዙ ነገሮች አሉ። እሱን ይሰማና ደግሞ አሁን ትላልቅ ሰዎች የሚጨነቁት ለዛ ነው። በቃ ገሌ ሊመጣ ነው፣ ደም መፋሰስ ሊመጣ ነው፣ የሆነውም ያልሆነውም እየቀረምን በጣም በጣም መረጃ ነው እያበላሸን ያለው አሁን በእህቶቻችን ላይ በሴቶች በልጆች በብዙ ነገሮች የሚደርሱ ጥቃቶች ይቺ ሴት ነገር እንድትፈራ ያደርጋታል ምን አይነት ዘመን ነው የመጣው ትላለች አሁን እየሆነ ያለውን ነገር ስለምታይ አለመጨነቅም አችልም አችልም እንዴት አለ በቃ ይከብዳል ምንድን ነው የሚወጠኝ በቃ አሁን በትምህርቱ ጎበዝ ያለውን ሰው ሰርቫይቭ እንደማያደረግ ነው የሚያስበው ከዛ ደግሞ ዘመን ይገለበጥና ደግሞ በትምህርቱ ጎበዝ የሆነም ሰው ደግሞ ምንድን ተስፋ ይበቃል። ሁሉ ነገር ሳክሪፋይስ አድርጌ ተምሬ ተምሬ ስራ የለም ነው ምክንያቱም፣ ታላቁ ወንድሙን ታላቅ እህቷን ስታይ ቤት ከተቀመጡ ብዙ ዓመት ሆኗቸ ይህን እያየ እንዴት መጨነቅ አትችልም? እና በጣም ትልቁ የጭንቀት ምክንያት የሆነ አሁን ነገን መፍራት ነው። በቃ ነገ ምንድን ነው መሆኑ የሚለውን ማሰብ ነው። በጣም ከባድ ነው። አሁን ይሄ ቅድም እንዳልኩ ደግሞ ከዚህ ጋር ተያይዞ የሚነሳው ትላንትና አለመርሳት ነው። በጣም ብሰው በህይወቱ ያጠፋው ያበላሸው ሰው ሳይሳሳት መኖር አይችልም። ሰውነ ትሳሳት አለ ያ ቁጭት ያ ጸጸት ተከትሎ ይመጣና ብዙ ነገርን ያበላሻል። ምንም ለማትቀየሮ በጣም እንደውም ግራ የሚገባ ይሄ ነው አልፏል እኮ ማለት ለዘለዓለም ላይመለስ አልፏል። ያደረገው ነገር ጸጸትና ቁጭት ጸጸት፣ በቃ ባላደርገው ኖሮ፣ ያንን ስህተት ባልሰራው ኖሮ፣ ይሄንን ባልናገረው ኖሮ ብሎ ላለፈው ነገር ቁጭት፣ ደግሞ ባደርገው ኖሮ አይደል ያመለጠውን ኦፖርቹኒቲ እያሰበ አድርጎ ኖሮ እኮ እንደዚህ ያሉንም ነበር ይላል። እንደውም አንዳንዶቻችን ለእያንዳንዱ ምክንያቶቻችን ያለፈውን ነገር እንትን ምንል ሰዎች አለ። አሁን ይህ በጣም እንደውም መሰመር ያለበት ጉዳይ ነው ብዬ አስባለሁ። ወጣቶችም ማሰብ ያለብን ይ ቤተሰቦቻችን ያላቸው ያሳደጉበት አስተዳደግ አሁን ላለን ነገር ተጠያቂ ምናደርግ ሰዎች አለ። አባቴ ኩ እንዲባ ባያደርግ ኖሮ፣ እናቴ እንዲባ ባታደርግ ኖሮ፣ ቢ ጊቢ ባልገባ ኖሮ ወይ ደግሞ ብገባ ኖሮ ምናም ብሎ አሁን ስላለበት ስለወደቀበት እያንዳንዱ ነገር የኋላውን ነገር እያሰበም ይጨነቅሰዋል። ይህም ጭንቀት ነው፣ በቃ ግን፣ ምንም መፍትሄ የለው ውስጥን የሚበላ ለበሽታ በቃ የሚያዳርግ በጣም ትልቁ ትልቁ ሁንሁን ካልኮ ምክንያቶች ትልቁ እንዲሁም ትላንትን አለመርሳት ነው። ብዙ ሰው ትላንቱ ወደ ኋላ እየጎተተ ያለው ጸጸቱ ቁጭቱ ነው። እየገድሉ ቤቱ ቁጭ እያደረጉ ያለው ትራማ የሚባል ነገር አለ። የልጅነት ጠባሳ፣ ቤተሰብ አንተ ላይ ያደረገው ነገር፣ የተናገረው ነገር፣ ከእነሱ ጋር ያደክበት ነገር ነው ዛሬ አንተ ማለት ምናልባት ጎብዘህ አንብበህ ራስን ኮንሽሶን አውቀህ ትሮማን ሂል አድርገህ ጠባሳህን ፈውሰህ ብቁ ሰው ካልሆንክ ራስህን ካልሆንክ በስተቀር አንተ ማለት ያ ያሳለፍከው ሂኖክ ነው፣ ያደግከው ሂኖክ ቤተሰቦችህ ተጽዕኖ ያደረጉብህ ማህበረሰብህን ምን መስሉ አካባቢን መስለን ያደግከው። ስለዚህ ፍቅር በቤተሰቡ ፍቅር አቶ ያደገ ሰው ዛሬ በጣም ፍቅርን ሲለምን ታየዋል። ራስን ታገኘዋለህ አይደለ የሰዎችን አቴንሽን እየፈለግ ብቻን መሆን አትፈልግም፣ ትደውላለህ። ከዛ ቶሎ የከፋል። ምናምን ለምንድን ነው የማይወዱኝ እኔ እንደመወዳችሁ ትላለ። ከዛ እንዲሰጥ የምትፈልገውን አይነት ፍቅር ለሰው አብዝታ ትሰጣለህ። ያንን መልሰባል። ይሄ አንዱ ነው ንል ከቤተሰብ ፍቅር ማጣት አሁን የሚያደርገህን ነገር ሁሉ። በጣም ብዙ አለ፣ በጣም ብዙ አለ እና ቁጭ ብሎ ማንበብ ሳይኮሎጂ መጽሐፎች ማንበብ የሚጠቅመው ለዚህ ነው፣ በደንብ ወይ ደግሞ መታከም ካለብን ደ መታከም አእምሯችንን ጤና መመርመር አለብን። በቃ ለምንድን ነው እንደዚህ ሆንኩ ያሉት? ለምድ ሰውን በዚህ ልክ እየተለማመጥኩ ያሉት? ለምድ በዚህ ልክ የሰውን አቴንሽን ፍቅር በጣም በዚህ ልክ እየፈለግኩ ያሉት ለምንድን ነው ብለው ወደኋላ ስትሄድ የሆነ የተነፈከው ፍቅር አለ የሆነ ያጣኸው አቴንሽን አለ፣ ዛሬ እንድትፈልግ የሚያደርግ ልክ እንደዛ ነው። ግን ከዛስ ያ አሁን ዛሬ ህይወት የሆነ ነገር አን ሲያደርግ ያለፈውን ታስብና እንዲህ ባይሆን እኮ እንደዚህ ያሉን ነበር ይል አይደል? የከሰረውን ብር እያሰበ ወይ አንድ ቁጥር የቀረችውን የከሰረችውን ሎተሪ እያሰበ ዘላለም የሚጨነቅ ሰው አይጠፋም። ዜሮ እኮ ነው የጎደለኝ እያለ አጋጥሙኛል አጋጥሙኛል። አንድ ፊደል አንድ ቁጥር ሊደርሰው ብዙ ሚሊዮን ብር አመለጠውና በቃ ስንት ዓመት ሙሉ ያወራዋል። በቃ ለአሁን ለመክሰሩ ለአሁን ትንሽ መቸገሩ ያቺን ሎተሪ አንድ ቁጥር በቃ መሳሳቷን ጣፈንታዬ ነው እድሌ ነው እያሉ ደግሞ እንደዚህ የሚሆኑ ሰዎች ብዙ አሉና፣ ትናንት በጣም ወደ ኋላ ይጎትታል፣ ለጭንቀት በጣም ይዳረጋል። ሌላውና በጣም ብዙዎቻችን ያልገባን ነገር ደግሞ ኢማጂኔሽን በጣም ብሶ አክቹዋሊ ህይወት ላይ ሃፕን እያደረገ ካለው ከሚያስጨንቀው ነገር ይልቅ ኢማጂን አድርጎ የሚጨነቁ ብዙ ነው። በጣም ብሶ ጭንቀት እየፈጠረ ነው፣ አይምሮ ላይ እየፈጠረ ነው የሚጨነቀው። እና ኢማጂኔሽን ማለት ይሄ ነው። በቃ እኔ ምን አጋጥሞኛል አንዳንድ ሰው ምን እንደሚያደርግ ታውቃለህ? ውስጡ የሚሰማውን ባዶነት መከፋት፣ በቃ የሚያለቅስበትን ምክንያት ፍለጋ ያልተፈጠረ ነገር እንደተፈጠረ አድርጎ የሚያዝን ሰው አለ። ለምሳሌ አባቱን አባቱ አለ ግን ፊውነራሉን በቃ ቀብሩን እያሰበ ያለቅሰዋል። አሁን አባቴ ቢሞት እንዴት ነው መሆኑ ብሎ ቁጭ ብሎ ያዝናል። እናቴ ስትሞት እንደዚህ ነው ማዝ ነው እያለ፣ አሁን ካንሰር አለብኝ ብባልስ ይልና ይገርማል። አሁን እንደዚህ እውነት እውነት ላይ መስል ይችላል። ግን አሉ፣ እንደዚህ አይነት ሰዎች አሉ። ቢሆንስ መኪና ሳተህን በል ከዛ ገጭቶኝ ቢሆን ኖሮ ብሎ ማለት ሰው እስከ ቀብሩ ይሄዳል። ከዛ እናቴ ምድር የሚሰማት ስንት ሰዓት እየፈጀ እንደሆነ አያውቅም። እዛ ሀሳብ ውስጥ የሆነ መንቃት ያስፈልጋል። ኮንሽ ምን ነው ማለት አለም እንደ አለፈ በቃ አልገጨኝም፣ አለቅ አልሆነም ከገል አልተጣለው እናቴ ማልሞተችም በቃ አባቴ ማልሞተ እና ኢማጅን እያደረገ ከእውነተኛው ከሪያሊቲው አለም እየወጣ በራሱ የሆነ ሴናሪዮ እየፈጠረ የሚጨነቅ ሰው በጣም ብዙ፣ በተለይ ደግሞ ወጣቶች በቃ ውስጥ የሚሰማ የሆነ ባዶነት አለ። ሌላ ጊዜ በደንብ እናወራበታለን። ያም ባዶነት ለመሙላት ሰው የጎደለው ነገር ሲያየው የለም ግን ውስጡ አልቅስ አልቅስ ይለዋል። ያ ከእግዚአብሔር መራቅ ነው። ይዘ በደንብ በሰፊው ነሰዋለ ብዬ ነው ማልነካከው ያቺ የሚሰማበት የሆነ ምክንያት አለ። እሱም ምክንያት ፍለጋ ሰው ይባዝን ይባዝና ሲያጣ በቃ ሰበብ የለ እኔ እኮ እንደዚህ ሆንኩት ለዚህ ነው እያለ አንዳንድ በጣም በጥቃቅን በሆነውም ባልሆነውም የሚያማርሰው አጠቃ በትንሽ ነገር ቤት ውስጥ ባለው ድመት የሚያማርሰው ችኮ ምናምን ሊል ይችላል። ገብቷ ምንም ምክንያት ከፈለግ ለማማረር ኢማጂን አድርገ ለመጨነቅ ከፈለግ በጣም ብዙ ነው። የሰው ልጅ አይምሮ የማይሰለው ነገር የለም። እና ተረት በቅ ከሪያሊቲው ዓለም በጣም ርቀናል አብዛኞቻችን። ይሄም አንዱ ምክንያት ኢማጂን ማድረግ ሌላውና በጣም ሰው ያልገባውና ማወቅ ያለበት ነገር ደግሞ እኔ አንዳንድ ሰው አሁን ሁሉም ነገር ሰክስ አድርጓል፣ ግን የሆነ ነገር ምንድን ዝም ብሎ ይጭንቀኛል የሚል ሰው አገር ነገር የሆነ ባዶነት አለ የሆነ ጭንቀት በቃ ውስጤ፣ ግን ሰላም አይደለም ምናምን ይላል። ኃጢአት ሌላ ነገር አይደለም። ምክንያቱም ኃጢአት ሰላም ሊሰጥ አይችልም። ኃጢአተኛ ሰው ሰላም ሊኖረው አይችልም። ገብቷል፣ በቃ ሊኖረው አይችልም። ኃጢአት በጣም ነው የሚያስጨንቀው፣ ልብን በጣም ነው የሚይዘው። ከእግዚአብሔር መራቅ፣ የኃጢአት ብዛት የእግዚአብሔርን ረዴት ከላይ ላይ ያነሷል። እግዚአብሔር ረዴት ይርቃል። እግዚአብሔር ረዴት የራቀው ሰው ደግሞ ሰላም የለውም፣ ጥሩ እንቅልፍ አይኖረውም። ያ ቀላል አይደለም መጨነቅ። ዝም ብዬ እየጨነቀኝ ነው የሚል ሰው ካለ ንስሐ ገባ፣ ስጋው ደግሞ ተቀበል፣ ከእግዚአብሔር ታረቅ። አንዳንድ ሰው አይ ይህን ነገር አቺቭ ማድረግ አለብኝ፣ ውስጥ የሚሰማኝ የሆነ ባዶነት አለ፣ ስለዚህ ስመረቅ ይላል። ከተመረቀ በኋላ ባዶነት አለ፣ ሳገባ ይላል፣ ስወልድ ይላል እስክትሞት ድረስ ያ ባዶነት አይሞላ። ኦጉስቲን የተባለ ሊቅ ምንድን ነው የሚለው? ያ ባዶነት እግዚአብሔር የሰው ልጅ ሲፈጥር ያስቀመጠው ባዶ ነው ቦታ ናት፣ ባዶ ቦታ እሷን የሚሞላው ደግሞ እግዚአብሔር ነው እግዚአብሔር ብቻ። ውስጥ ያለችው ነፍስህ እግዚአብሔርን ትቃትታለች፣ ትናፍቃለች። ጉድለቷ እሷ ነው። አንተ ስጋዊ ፍላጎት መስሉ ትባዝናል፣ መቼም አታገኙ። ስለዚህ ትምህርትህ ጥሩ ነው፣ ስራ ጥሩ ነው፣ ቤተሰብ፣ ጤና፣ ሁሉ ነገር ጥሩ ነው። ታዲያ ለምንድን ነው ጥሩ ስሜት ማይሰማኝ? ከእግዚአብሔር ጋር ለ በዚህ ንስሓ መግባት ሥጋው ወደሙ መቀበል ያስፈልጋል። የሰው እንባ እግዚአብሔር የሰውን እንባ ያያል። በጣም በሰው ስሜት የተጨነቀ ሰው ሰውን ስሜት የተጫወተ ሰው በብዙ በቃ በሰው ስሜት የሚጫወቱ ሰዎች አሉ። በሰው የሰው እንባ ደስ የሚላቸው ሰው ማስለቀስ ደስ የሚላቸው ሰዎች አሉ። መቼም እረፍት አያገኙም። የሰው ደም ደም የፈሰሰ ሰው እረፍት አይኖረው። እነዚህ የጭንቀት ምክንያቶች ናቸው።